የሚኒስትሮች ምክር ቤት መያዝያ 23 ቀን 2017 ዓ ም የውጭ ዜጎች የማይንቀሳቀስ ንብረት ባለቤት ወይም ባለይዞታ የሚሆኑበትን ውሳኔ ረቂቅ አዋጅን ለህዝብ ተወካዮች ምክር ቤት መርቶታል። አዋጁ የዜጎችን የመሬት ይዞታ የማግኘትና የመጠቀም መብትን በማያሻማ መልኩ ለውጭ ዜጎች ሕጋዊ አሰራርን ዘርግቶ መተግበር ይኖርበታል ሲሉ ከኢቲቪ አዲስ ቀን የዜና ሾው የሀገር ጉዳይ ጋር ቆይታ ያደረጉ ባለሙያዎች ነግረውናል። የውጭ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 በተለያየ መንገድ ተጽዕኖ እንዳያሳድሩብን ጥንቃቄ ይፈልጋል። የውጭ ሀገር ዜጎች በኢትዮጵያ የማይንቀሳቀስ ንብረት ባለቤት የሚሆኑበት አግባብ ተገድቦ የቆየ መሆኑን የጠቀሱት ባለሙያዎቹ ያለውን ነባራዊ ሁኔታ ከግምት ውስጥ በማስገባት በጥናት የተደገፈ ህግ ማውጣት አስፈላጊ መሆኑን ጠቅሰዋል። በኢትዮጵያም እንግዲህ ልክ እንዳደጉት ሀገሮች እንኳን ሙሉ በሙሉ ልቅ ባይሆንም በተገደበ መልኩ የዜጎችን የመሬት ባለቤትነት መብት በህገ መንግስት የተፈቀደውን በማያጣብብ መልኩ መፍቀድ አስፈላጊ መሆኑን እንግዲህ ታሳቢ በማድረግ